ይዛለች ከያዘች አትለቅም። ማስቲካ በለው ስትወጣ ስትገባ እንደው አኝ አኝ አኝ ነው። አስራ ሁለት ሺህ ብር እንደ ማስቲካ እየበላች በመብርሃን ሰላም ላይምምንጠላጠላቷሰላም ውድና የተከበራችሁ የኢትዮፕ ተከታታዮች ላይ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በመጀመሪያ የባለፈውን ቪዲዮ አይታችሁ ሰፖርት ላደረጋችሁ ላበረታታችሁኝ፣ አይዞሽ እንዲህ ናቸው የባል እናቶች ላላችሁኝ፣ ለተረዳችሁኝ በጣም አመሰግናለሁ ስለተረዳችሁኝ። ምክንያቱም አንዳንድ ሰው የአንቺ ጥፋት ሊሆን ይችላል ብሎ ሊያስብ ይችላል፣ ግን የእኔ ጥፋት እንዳልሆነ እኔ ብዙ ቀን ቪዲዮ አስቀምጫለሁ። ዛሬ ደግሞ ቤተሰብ ማለት ትዳር ሲበተን ቀላል አይደለም እና ነገ ጠዋት እንኳን ውሳኔን ወስኜ ከዚህ ላይፍ ብወጣ ስደት ላይ ብታዩኝ እንዴት ኤልዱ ትዳርሽን ትተሽ ምናም እንዳትሉ፣ ምን ያህል እንደታገስኩ እንድታዩ ሪያሊቲ ነገር። እዚህ ጋር ምሳ ልበላ ነው ገና። እና ደግሞ አማቴ አማቴ ነው እንግዲህ ማለት ያለብኝ የባሌ እናት ማለት ነው። ምግብ ስበላ ሁሌ የሚያሳዩትን ሪያክት ለእናንተ ማሳየት እፈልጋለሁ። በምግብ እንኳን እንግዲህ አረቦች እንኳን ከጀርባችን ነው እንጂ ምግብ እንዳንበላ የሚፈልጉ፣ ፊት ለፊት ብሉ ጠጡ ነው የሚሉን። ታውቃላችሁ፣ ግን ሳኔ የባሌ እናት ብዬ እንደ እናት ያሰብኳት ሴት ምግብ ስበላ እንኳ ምን ያህል እንደሚያማት እንድታዩ ካሜራ አዘጋጅቻለሁ። የምር ቤተሰቦች፣ በቃ ትማሩበታላችሁ። ቀድማችሁ ትዳር ውስጥ ስገቡ ቤተሰብ ጣልቃ ያልገባበት ትዳር ውስጥ እንድትገቡ ስለምፈልግም እንደምትማሩበትም ተስፋ ስለማደርግ ነው እንዲገመናኝ አደባባይ ማወጣላችሁና ዛሬ እስኪ እንግዲህ ምን ያህል ስበላ እንደሚያማቸው ለእናንተ ማሳየት ፈልጋለሁ። መምጫቸውን ሰዓት ጠብቄ ሆን ብዬ መሳቢያ ያቀረብኩት ሆን ብዬ ስላችሁ ለማናደድ አይደለም። ሰው ቢበላ ለምንድን ነው በዚህ ልክ የሚያመው? የሰው ልጅ እንኳን የራሱ ስጋ ያለን በመሀል ልጅ ተፈጥሮ እና ሁላችሁም ታወቃላችሁ። ቤተሰብ በጣም በቃ ሰሞኑን ከፊቴ ትረዳላቸው እያስባል በጣም ጭንቀት ላይ ነኝ። ብቻ ግን ችግር የለውም፣ ሁሉም ያልፋል። በቃ አሁን ቪዲዮን እናንተ ተከታተሉ። እንግዲህ ምን ያህል እንደታገስኩ እንድታውቁ ነው።

እኔ ስወጣ ስትበይ ነበር፣ ስትመልስም እየበላሽ ነው። የትላንትናን ሲወጡ እንደሚያስብ ሰው ሲወጡኝ እዚህ ቤት ነበርኩ ማለት። የብቻውን በዚህ የኑሮ ውድነት ማን ይችልሻል? እዛው ሂጂ እንጂ አረወጥ ጋር ያበሉሽ የፈረንጅ ምግብ ያብሉሽ። ኧረ ማዘር በፈጣሪ እንደ በፈጠረው ታምናለሽ? ለምንዎት እኔ በቃኝ። እንደዚህ እኔ እኮ የምበላው ራስ ከሰውነት ተጠጋ አይደለም ከመጡ ቀን ጀምሮ ሰው ምግብ ሲበላ እንደዚህ ይባላል? ጉድ ነው ዘንድሮ አዘ አዘ ገቻ አብይቼ አብልቻለሁ አይደለ? ምንድን ነው እንደዚህ ያንቺ የተለየ ነው። ስትወጭ ስገቢ ተበትሪው ይዘለቃል። እን ጉድ ጉድ ጉድ ነው ዘንድሮም ማላየ ጉድ የለም። ልጄ ከብረት ድስት ያመለጠ ፓስታ መስሏል። አንቺ ስትወጭ ስገቢ ይሄው ከላይ ከታች ወፈረሽ። ጉድ ነው በጣም ሰውም እያለ ነው፣ ወፍረሽ፣ እሱ ከሳ እየተባለ አይ እንግዲህ ያሉትን እንግዲህ ነው ሴት ልጅ እንደዚህ ይላሉ። ነውር ነው፣ የምር ነውር ነው። የት ልጅ ልብላሽ፣ የሴት ሆዳም የሴት ሆዳም ነው። ምን እንደምትበይ ሰው ቁርስ ይሄ ያንቺ የጉድ ነው የሚባለው የጉድ ስትወጭም ስትገብ ማስቲካ ነው እንዴ? እኔ እኔ ከእርሶ ጋር ተናንቄ አለ ቡጫ አልገጥም። አሁን ለምን እንደዚህ እንደሚሉ ገብቶኛል። በዚህ ልክ ስናገራት ከኔ ጋር ኃይለኛ ጸብ ውስጥ ትገባለች፣ ትዳሯ ይበተናል። እኔ በፈለግኩ መንገድ ልጄን እመረዋለሁ ነው። እኔ ደግሞ ተንኮሎትን ስለማውቅ አላደርገውም ግን እሷ ባሌ በሚሰራው እኔ ቤት አዘጋጅቼ መብላት እችላለሁ። ያብላ ካፈይ ሆድ ቀንሺ ስትወጭም ስትገቢ ማትቢ አልበላው። ጤፍ 12 ሺህ ብር ኩንታል ገብቷል። ማን ይችልሻል በዚህ አይነት ቀነሳርጊ? ደሞ ባሌ ባልሽ፣ እኮ እኔ ስፈቅድ እኮ ነው። ይሄ የባል ዘመድ ስትወጭ ስትገቢ፣ የባል ዘመድ የምትዩ እዛም እዛም እየጭ የምታወሪው የባል ዘመድ ለልጆቹ ብቻ ሳይሆን ለቤተሰብ ካልተስማማሽ ውልቅ እንደ ኪራይቃ

ና እንደዚህ ጥርት ያለ ቆንጆ እንዲህ የሚያምር ሲያወት የሚያጓጓ ምግብ እየበላሽ እኔ ያንቺን ትርፍራፊ ከእነ ልጄ የምበላው እኔ እሱስ ምንድን ነው ምንድን ነው ስ መንፈስ ቅዱስ ማለት ነው ስርአስምጣ ለልጆ ለማሳየት እራስሽ ጉዳይ እኔ ትራፊ ጥርግራ ግን ያቀርብሽልኝ ምን እኔ እንዳትጣሉ ብዬ እሺ እሺ ብዬ ዝም ስልሽ እንደው በቃ ምን ማታቅሞኝ ነው ብለሽ ነው? ፍርፍር ሰርተው ማቅረብ ትራፊ ነው የሚባል ነው። እኔ የብረት ድስት ጥራጊ ነው ያየሁት። ያምላክ ቁጣ ይምጣለ ጉዱን። ይሄ ይሄ እንዴ ማአትብሊ ካለኝ ነገ ጠዋት ጀምሬ መውጣት ትችላለህ ከዚህ ቤት። እኔ ምሳዬን እርቦኛል እንዴ። ሰራ ሰራ ነው የቆየሁት። አለሜ እንደ እውነት ልንገርሽ፣ አረ አለሜ፣ አይበሉኝ። ራስሽ ጉዳይ። ይሄን በምላስ መልስ እየረጩ አለ። እና የምትሰሪው ስራ እኮ ስላልታወቀሽ ነው። አንቺ አጠገቤ አትቀመጭም ነበርኩ ስራሽን ብታቂ። እንደ ሴት ልጅ እንደ እኔ እኮ እናትሽም ጭምር ነኝ። የባልሽ እናት ማለት እናትሽ ነኝ። ክብር የሚባል ነገር አለ። ቤቱን ጥርግርግ ቡናውን ፍልት ቀረብረ፣ ብጸድት ያለ እንደዚህ የሚያምር እንጀራ ብታቀርብ ይልኝ። ምን ነው ያንቺ ትርፍራፊ፣ ያንቺ ልቅምቃሚ፣ ያንቺ ለፈጠሩ ማለት ነው፣ ስድብ ነው። ወዝሽ እናቴ ወዝሽ እኮ ከሩት ነው የሚያብለጨልጨው፣ ይባላል። አሁን ሴት ልጆት ብትሆን እንደዚህ ይላሉ። የራሷን ጉዳይ ባሏን ካላከበረች፣ የባሏን ቤተሰብ ካላከበረች ምን አባቷ ነው ብላ አላከበረች። ይህን ብሎ መቶ ተናግሯል። እሱማ እሱ እራሱ አንድ ደነስ ድንጋይ እራስ ቆይ ይመጣል። ኧረ አጉር ነው። እኔ አሁን ብቻ ይኸው እርሻዬ ሁሉ በየቦታው እ የማንም መጫወቻ ሆኖ ቆርጧል። የሀገርህን ልጅ አግባ እያልኩት አጣሪ ቤቱን ማንም እየጨፈረብህ በፊልም እራሷ ላይ ወዘሽኩ የምር በፊልም ራሱ እኔ ቢመጡ እግሬ እግሮትን አጥቤ ቡና በቀን ሶስት ጊዜ አፍልቼ በወሎ ባህል በተወደደ ቡና እየገዛው ማዘር ምን ሸዋታል ፀጉሮን እየፈታው እያበጠርኩ መምሰል አደረግኩኝ ነው እንደዚህ ምግብ ስለበላው እንዲሉኛል እንዲ መስቃርለም እንዲ ምንም ቢሏቸውም፣ ጭራሽ ለኔ ቡና አፈላሽልኝ። ግባ፣ አንተ ደግሞ ምንድነው የምታንኳኳ? ልክ እንደ ውጭ ሰው አታንኳኳ፣ ዝም ብለህ ግባ። እናትኤ ምን ላድርግ? ምግብ እየበላችሁ ነው? ምንም እኔ እኔ የምግብ የምበላው ሚስትህ መች ታስቀምሳለች መች ታስይዛለች? ከያዘች አትለቅ። ማስቲካ ስገባ እንደው አኝ ጭቅጭቅ ጉዳይ

እችን ካስቀመጠችም ነው እኔ እና እሷ የመጨረሻችን ይሆናል አሁን እኔ ይሁን ብዬ ነው የምቆጣው ይችን አርጋ ከሆነች ግን እኔ እና እሷ ዝቻለ ነው አራ አንተ ልትል ሲጀመር መርቢያ የላትም እኔ ታይ በቃ እሷ ጋር ወይ ጉድ እኔ እኮ ብያለሁ ልጅ እናቴ በቃ ልጅቱ ሰው ልጅ አላስለቅስም እናቴ ግን ታይ በቃ እኔ አርቃለሁ በቃ ካልተመቸችሽ አንቺን ትሄዳለች በቃ ታይ ጎጃም ሄጄ እኔም አንተም መዳር እፈልጋለሁ። ጎጃም እርሻችን፣ ቤታችን የተወለደው ይዘ ሄዳ ታሳድጋለች። የጎጃም ሰው እኮ የዋህ ነው። የሰው ልጅ አይደለም ከእንኳን የእኛን የማንንም ከየት ማብትነው የሚያሳድገው። እኔ ነግር ያለው ልጅ ይሻላል። እሷ ምንም አሰራላ እሷን ፍታትና አገራችን ገብተን እርሻችንን እንረስ። የራሷ ጉዳይ። እሷ ጋር ሁሌ ጭቅጭቅ፣ እሷ ጋር ደግሞ ማልቀሷ የማን ነው የምትናገሪው? ከዚህ ጋር እናቴ፣ በቃ እሷና እኔ ነው። እኔ ይኸውልሽ፣ የሆነ ነገር አስቀምጣ ሊሆን ይችላል፣ ግድግዳ ምናምን ፈትሽ። ይኸውልሽ፣ እኔ ከዚህ በኋላ አንቺ ጋር አልፈልግም። የሰማሽ ነው

እያያችሁ ነው አይደለ? ጉዴን እያያችሁ ነው አይደለ? እነሱ ካሜራ እንዳለ አያውቁም፣ ግን እኔ ጉዳቸውን አውጥ፣ ተመልከቱ። ጊዮን ራሱ ተቀይሮ እናቱ ከመጡ በኋላ ምግብ መብላት እኔ እንደዚህ መብላት አሟቸው። ምን ያህል እንደሚናገሩ እያያችሁ ነው። ይህንን ቪዲዮ ለቀዋለሁ። እነሱ ካሜራ እንዳለ አያቁ፣ ጉዳቸውን ግን ለሀገር አሳያለሁ።